ሜላት ለወ ለልቤ ቪዲዮ ቅርፃ ላከችለት። የላከችለትም ሴኖላ የት እንዳለች ለማረጋገጥ እንዲያቅ ነው። ቤት መቶ ፈትሾ ስለነበር እንዳልነበረች ተነግሮት ወጥቶ ሄዶ ነበር። እሷ ደግሞ ባለቤቴን ትይዝብኛለች ብላ በመቅናት ቪዲዮውን ቅርጻ ትልክለታለች እሱም ካየ በኋላ እንደሚመጣ ሲነግራት ግን እኮ ባለፈው እዋሽ ተሽኛል፣ እዛ ቤት አለች ብለሽ ነበረ። አሁን ግን እውነት እዛ ቤት ከሌለች ሲኖላን ሳይሆን አንቺን ነው የምገድልሽ። የሲኖላን ሞት ላንች አድርገዋለሁ። ሜላት እመኘኝ ይላታል። ምንም ችግር የለውም፣ ማስረጃ ቪዲዮ ቀርጭ ልክልሃለሁኝ፣ እየት እንዳለች ሲኖላ ስለዚህ አታስብ፣ ትለውና ሜላትም ትመጣለች። መታ ፍቅረኛዋ ቤት ነበረች። ሲኖላ ምዛ ስለነበረች፣ አንድ ክፍል ሲኖላ መሬት አንጥፋ ስተኛ፣ እነሱ አልጋ ላይ ነበሩ። ግን ደግሞ ሜላት እንዴት እዚህ ክፍል ትተኛለች? ስለዚህ ፍቅረኛዬን ትወስድብኛለች በማሰብ ያደረገችው የምታደርጋቸው ነገሮች ሁሉ በጣም የሚከብዱ ነበሩ ግን ሁሉንም ነገር ችላ ነበር ሲኖላ ግን ደግሞ ስልክ ስታወራ ሰምታታለች ቪዲዮውን ቀርጻ ከላከችለት በኋላ እናም በር ዘግታ ስልክ እያወራች ታዳምጣታለች ስታዳምጣት የነበረው ናና ባክህን ሚስትህን ውሰዳት፣ ይኸው ፍቅረኛዬን እየያዝ እያማገጠችብኝ ነው። ስለዚህ ባክህን ፍቅረኛዬም ወደ እሷ እየሄደ ነው። ሚስትህም ላንተም እየማገጠችብን ነው። ናና ውሰዳት። እንደ ውነት ነው እምልሽ ካገኘኋት ቆራርጬ ነው እምጠላት ሲላት፣ እኔ አያገባኝም እዚህ ሳይሆን እዛው ቤት ወስደ ቆራርጣት። እዚህ አይደለም የምትቆራርጣት ና ና ውሰዳት። የልቁንስ እኔ ምን ላድርግ? ያው ማስረጃ አልከኝ ማስረጃ ላኩልህ ትለዋለች። በጣም ጥሩ እመጣለሁ፣ ጠብቂ። የትም እንዳትሄድ ነግሬሻለሁ። እዛ ቤት መጥቼ ካጣኋትኝ መኝኝ ሜላት፣ አንቺ ነው የምገልሽ አንቺ ነው መቆራረጥሽ ይላታል። አረ በፍጹም ችግር የለውም እና ትለውና ስልኩን ስትዘጋ፣ ሲኖላም በጣም ትደነግጥና ለዋርካ እዚህ ቤት ዛሬ መሄድ እንዳለባትና አልመቀመጥ እንደሌለባት ትነግረዋለች። እሱ ግን በፍጹም ይላታል። እሷም ደግሞ ሜላትም እሷን ካጣኔን እንደሚገለኛል ብላ በማሰብ ሲኖላ እየትማት ሄጅም ዛሬ መኘኝ ዛሬ ትማቴጅም ከኛ ጋር የምትቀመጭው ትላታለች። በፍጹም አልቀመጥም ስትል ወደ መኝታ ቤት ይዛ ትሄድና እየውልሽ፣ ነግሬሻለሁ፣ እገልሻለሁ ስትላት፣ እንደምትገይኝማ እኮ ደውለሽ ለልቤ ስትነግሪ ሰምችሻለሁ ስትላት፣ ያወራ ነውን ሁሉ አዳምጠሻል እንዴ? ስትል፣ አዎ አዳምጫለሁ። ስለዚህ እኔ ደግሞ መሄድ አለብኝ። የቀጠርሽውን ሰው አንቺ ራስሽ መጋፈት ትችያለሽ ስትላት፣ ሜላት በጣም ትደነግጣለች። እየውልሽ፣ እገልሻለሁ ስትላት፣ እባክሽን ዝም ማለት መፍራት አይደለም እስኪ ወንድ ከሆንሽ እጅሽን አንሽ ከዚህ በኋላ እጅሽ እንድታነሽብኝ አልፈቅድልሽም። እውነት ትክክለኛ ሴት ብትሆኝ ኑሮ ለዛ ጨካኝ ሰው አሳልፈሽ አትሰጭኝም ነበር። አንቺ ግን ቆይ ሴት አይደለሽ፣ እንዲህ እህት የለሽም እናት የለሽም ስትላት አይመለከተኝም ትላታለች። ልቤ ደግሞ እቤቱ ቁጭ ብሎ እንዴት ብትደፍረኝ ነው ይቺ እንደዚህ ያደረገችኝ? ይልና ለአባቷ ደውሎ ስማ፣ አንተ ያቺ አብረ አባቷ ትብላና እያቺ ቆረቆ እንዳልጄ እኮ ሌላ ቦታ ሄዳለች የለችም እንዴት ዝም ትለኛለህ፣ እስከ ዛሬ ሲለው፣ ወይኔ ልጄ በቃ ተቀይማኝ ነው ለእኔም ያልደወለችው ሲል ይመልስለታል። ደግሞ ተቀይማኝ ነው ይላል እንዴ እባክህ ልቤ ተረዳኝ፣ በቃ መስጠት የነበረብኝ ልጄን ነበር ሰጥቻለሁኝ፣ ይለዋል። እሱማ ሰተይ ነበር የጭን ገረድ ግን ደግሞ ይውልቅ፣ አዳምጠኝ፣ አንተ የምትለውን አዳምጥ ሰማይ ነው እምልህ፣ ነግሬያለሁ። አይ ካልክ ደግሞ መጥቼ ነው ምላስህን የምቆርጥልህ ይለዋል። ኧረ ተው እባክህ ልጄ ተረጋጋ። ምናልባት ይቺ ልጅ እኮ ወይ ከፍቷት መሯት ይሆናል። ለእኔ የሚያልነገረችኝ ምናልባት ብሶባት ሊሆን ይችላል። እባክህን ሲለው ተው እንጂ ብሶባት። ይኸውልህ ልንገርህ፣ ይሄንን ሁሉ እኮ ገንዘብ በእሷ መሰለኝ የቀየርከኝ አይደለ። ስለዚህ ልጄን የምትፈልግ ከሆነ ቁራርጬ ሬሳዋን እልክልሃለሁኝ፣ ገንዘቤን ትመልሳለህ ይለዋል። ግን ደግሞ ዛሬ ከጄ ከገባችልኝ ህይወቷን ሁሉ ሲወል ነው የማደርግባት። ታየኛለህ? በየቀኑ ስወጣ ስገባ ምግቧ ዱላ ነው የሚሆነው ምግብ እንዳይመስልህ ይለዋል። አባቷን በጣም ከፍቷቸው ስለነበር እባክ ልጄ ረ ልጄን ሳህ እንዴት ልጄ ትለኛለህ ደግሞ ሲል ይናገረዋል። አይ ልጄን ልጄን በገንዛቼ በገንዘብ ሸጥኳትኝ እኮ መመለስ ገንዘቤን መመለስ ነበር ልጄን ካልክ ከዚህ በኋላ ይውል ነግሬህ አለውኝ ሰምተሃል እዩልህ እቆራረጥልህ አለው እገላት አለው ይለዋል ለውና ጀሮ ላይ ስልኩን ከዘጋ በኋላ ጉዞን ያደረገው ወደ እነ ሜላት ጋር ነበረ በኢዶ በር ሲያንኳኳ ልቤ ዋርካ የዚህን ሰውዬ ያን የእሱን ቤት ማን እንዳሳየው ግራ ገብቶት ነበረ። ሜላትንም ሲጠይቃትን ምናቃለው ተዋት ሂድ ይታረቁ እያለች ነበረ። ሁሉም ነገር እንዳልታወቀባትና በር ላይ እየተከራከሩ ስለነበረ ስልኳን ሲደውልላት ስልክሽን ማን ነው የሚደውልሽ ሂጃንሹ ሲላት፣ ችግር የለውም በሩን ክፈተው መጀመሪያ ስትለው ዋርካ ሜላትን ስልክ ሂዶ ሲያይ የልቤ ስልክ ነው። እንዴት የሲኖላ ባል ስልክ አንቺ ስልክ ላይ ምን ይሰራል? ለማንኛውም እኔና አንቺ በኋላ እንነጋገራለን። ሲኖላ ሂጂ ግቢ ሲላት፣ አይ በፍጹም ትለዋለች። እባክሽን ግቢ ይላትና እንደምንም ለምኖ ወደ ውስጥ ካስገባት በኋላ ቁጭ ብሎ ካወራት በኋላ አይዞች ተረጋጌ ማን እንደሆነ ችግር የለውም እኔ አወራታለው ይላታል። እሱን እሷን ጠይቃት አላቅም ግን ዛሬ እዚህ ቤት መውጣት አለብኝ፣ ስትለው በፍጹም ከዚህ በኋላ መቶ አይነካሽም ይላታል። ግን ደግሞ ሜላት አሳልፋ እንደምትሰጣት የታወቀ ነበረ። ልቤም መቶ በራ እንኳ ሲደክመው ተመልሶ ሂዷል። ሜላትም ሲጠይቃት ባሏ በፍጹም እኔ አላቀልህም ብለዋለች፣ እና እሷ ልታገባ ነው እንዴ ስትል መኝታ ቤቱን ጥላለት ትውጣለች። እናም ልቤም እቤት ከሄደ በኋላ ሜላት ተከትለው ትሄድና ቤቱን ከፍታ ሳታንኳኳ ነበር የገባችው። ቆይ አንተ ግን ለምንድን ነው መተ ሚስትን ማትወስድልኝ? ቆይ ምንድነው? ስትለው እሱም ዝም ብሎ አዳመጣት አያትና፣ እሷ እንደፈለገች ተናግራ ስጨርስ፣ እየውልህ እኔ እኮ ምልክ ባሌን ዋርካን እንዳትቀብማኝ እቺ ባለ ጌ ሚስትን ውሰድልኝ ብዬ ስንቴ ልጠይቅ ትለዋለች። ስሜ አንቺ እንደፈለግሽ አፍሽ